መስቀሉን ተሸክሞ እለት እለት ይከተለኝ ይላል። ስለ መስቀል ራሱ ያለን አስተሳሰብ በጣም ፈጽሞ ሌላ ነው። መስቀል መከራ ነው። ኦኬ። መስቀሉን ክርስቶስ ምብሏል። የኛን የእኛን መስቀል ተሸክሞልናል። በምድር ላይ ስንኖር ግን በጣም ጥቂት በጣም ትንሽዬ የምትሆን መስቀል አለች። እሷ ደግሞ መከራ ናት። እሷ ደግሞ ቻሌንጅ ናት። ይህ መስቀል እዚህ ጋር እንጠልጥለን የምንሄደው መስቀል አይደለም። የሆነ ቤታችን ላይ የምናንጠለጥለው ቤተ ክርስቲያን ላይ የምናንጠለጥለው ነገር ስለሱ አይደለም። ክርስቶስ የሚናገረው ምሳሌ ነው እሱ። እውነተኛው መስቀል ግን መከራ ነው። እውነተኛ መስቀል ቻሌንጅ ነው። እውነተኛ መስቀል ግን ከክርስቶስ ሊለያችሁ እግዚአብሔር ከሰጣችሁ ነገር ከተስፋችሁ ወደኋላ ሊያፈገፍጋችሁ እብራውያን ላይ ሲናገር እኛ ግን ይላል አምነው ከሚድኑት እንጂ ወደኋላ ከሚያፈገፍጉት ወደ ጥፋትም ከሚሄዱት ከነሱ ወገን አይደለንም። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ሚኒስትሪ ፋሚሊዎች እንዴት ናችሁ? ጌታ ይመስገን፣ በጣም ደህና ነኝ። እህታችሁ ሄቨን ከስዊድን። ዛሬ ደግሞ እግዚአብሔር አንድ አዲስ ቃል ሰጥቶኛል። ትንሽ ጠፍቻለሁ፣ ግን ደግሞ ቢዚ ሆኜ ነውና ጌታ ይመስገን። እንዴት ናችሁ? ሁሉ ሰላም ነው? ጌታ ይባረክ። በጣም ደህና ነኝ። በእውነት በጣም ላመሰግናችሁ ወዳለሁኝ ይህንን የዩቱብ ቻናል ስለምትከታተሉ ሰብስክራይብ፣ ሼር እንዲሁም ደግሞ ኮሜንት፣ ላይክ እያደረጋችሁ ያላችሁ ቅዱሳን ጌታ ኢየሱስ ዘመናችሁን ይባርክ፣ ተባረኩ። ምክንያቱም አብራችሁኝ ነው ወንጌልን እየሰራችሁ ያላችሁት ማለት ነው። በጣም ጳውሎስ እንደዚህ ያለ የወንጌል የስራ በር ተከፍቶልኛል አለ ተቃዋሚዎች ግን ሱ ናቸው ስለዚህ ስለ እኔ ምንበሉ ጸልዩ ይውላል ወንጌል በጣም የሚያድን ነው ነፃ የሚያወጣ የሚያሳርፍ የሚባርክ የሚቀርጽ ጥበብን ሞገስን ሀይልን አቅምን ብርታትን ደግሞ በጣም ዋናና ኢምፖርታንቱ ሰው የእግዚአብሔር እስትንፋስ ያለበት ስለሆነ ይሄ የእግዚአብሔር ቃል ወርድ ኦፍ ጋድ በጣም ያስፈልገዋል ማለት ነውና ይህንን እንዳይሆን በጣም ጠላት በወዳጆች በቅርብ ሰዎች በሩቅ በተለያየ መንገድ ይሄ ወንጌል ይሄ የምስራች ወንጌል ሰዎችን ሁሉ የሚያድን ወንጌል፣ ነጻ የሚያወጣ ወንጌል ብዙ ዋጋ እየተከፈለበት ግን ለጥቂትም ሰዎች እንኳን ቢሆን መዳንን የሚያመጣ ወንጌል ጌታ ይባረ ካሌሎ ያ ስሙ ለዘላለም የተመሰገነውን ብዙ ዋጋ ያስከፍላልና፣ ብዙ ተቃዋሚዎች ቢኖሩም ደግሞ ጥቂት እናንተን የእግዚአብሔር ሰዎችን ጥቂት በርቺ ጌታ ይባርክሽ ለምትሉ ሼር እያደረጋችሁ፣ ላይ ኮሜንት እያደረጋችሁ ደግሞ ለምታበረታቱ ለእናንተ በእውነት ጌታ ኢየሱስ ይባረክ ሀሌሉያ። ስለ እናንተ ጌታን አመሰግናለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንዲሁም ደግሞ ይህንን ቪዲዮ ደግሞ ቆንጆ አድርጎ እናንተ ጋር እንዲደርስ የሚያቀርብልን ወንድማችን አንድ በጣም ወደው ሰው አለ ና እሱንም ደግሞ በዚህ አጋጣሚ ቴንኪዩ ልለወዳለሁኝ። ጌታ ይመስገን። ሀሌሎያ ኢየሱስ ጌታ ነው። ከካሜራ ጀርባም ሆነ ከካሜራ ፊት ያለው መንፈስ ቅዱስ ነው ከኔ ጋር በዚያ በዚህ አጋጣሚ ምናት ምክንያቱም አንዳንድ ሰዎች ከዚህ ካሜራ ጀርባ ያለው አንድ እያሉ ጓደኛቸውን ባለቤታቸውን ሚስታቸውን መንሽን ያደረጋሉ ማለት ነውና፣ ከኔ ጋ ግን ያለው መንፈስ ቅዱስ ነው እና ስሙ ለዘላለም የተመሰገነው ጌታ ይባረክ። ከእነሱ ጋር የለም እያልኩ አይደለም፣ ግን ጀስ ለመናገር ነው ና ጌታ ይባረክ። አሌሉያ ኢየሱስ ጌታ ነው ዛሬ በጣም በብዙ ርዕስ በብዙ ሀሳብ ሁልጊዜ ያው እንደምታውቁት እግዚአብሔር ቃል ሲሰጠኝ ነው የምመጣው። ና ይሄ ቃል ለብዙዎች ፈውስ ለብዙዎች በረከት ነው። ና የጊዜውን ቃል እግዚአብሔር ሬማ የሆነውን ቃል ይሰጠኛል። ግን ደግሞ ለእናንተ አምጥቼ ምናልባት አንድ ቀን ሁለት ቀን ሊዘገይ ይችላል። ግን ይሄ ዛሬ የተቀበልኩት ቃል በእውነት ነው የምላችሁ፣ ትላንትና ማታ መጽሐፍ ቅዱሴን እያጠናሁኝ እግዚአብሔር በውስጤ በጣም ያፈሰው የነበረው ሬማ የሆነ ቃል ነው። አብዝቶ መጠጋት በሚል አሜን። አብዝቶ መጠጋት ወደ ማን ነው? አብዝተን እየተጠጋን ያለ ነው? ወደ ሚዲያው ነው? ወደ ሰው ነው? ወደ እግዚአብሔር ነው? ሰው የተጠጋውን ሰው ይመስላል። ባይዘወይ ማለት ነው እና የተጠጋውን ሰው ይሰማል። የተጠጋውን ሰው ከዛ ሰው ያለውን የላይፉን ኤክስፕሬንስ ሼር ያደርጋል። የተጠጋውን ሰው ምክር ይሰማል። የተጠጋውን ሰው ነው የሚመስለው። በአጠቃላይ ኢሜጁ የሚመስለው የምትጠጓቸውን ሰዎች ነው። የምትጠጉትን አምላክ ነው የምትመስሉት። ኤሜን ኢየሱስ ጌታ ነው። ዛሬ እንደ መነሻ አድርጌ የማነሳው አጠር አድርጌ ነው በዚህ አጋጣሚ ካፈላችሁ ጌታ ኢየሱስ ሲባረክ። አጠራ አድርጌ የሩት መጽሐፍ ምዕራፍ አንድ ቁጥር 14 ላይ እንደዚህ ይላል። በጌታ በኢየሱስ ስም አነብዋለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመቻት፣ ሩት ግን ተጠጋቻት ሩት ግን ተጠጋቻት። በጌታ በኢየሱስ ክርስቶስ ስም አብልጣችሁ የሚጠቅማችሁን መጠጋት እንዲሆንላችሁ ጸልያለሁ፣ አሜን። የኛ ጠቃሚ ማን ነው? መንፈስ ቅዱስ ነው። የኛ ጠቃሚ እግዚአብሔር ነው። አብልጥን እንድንጠጋው የሚፈልገው እግዚአብሔር ብቻ ነውና ከምንም ነገር በላይ የበለጠውን ነው ብዙ ጊዜ ካለን 24 ሰዓት ውስጥ ሁለት ሰዓቱን ተኩል ለእግዚአብሔር እንስጥ ይባላል። በጣም ትንሹ ነው በጣም ጥቂቱ ነው በጣም ኢምንቱ ነው። ምናልባት ያቺ የኳየት ታይማችሁ ልትሆን ትችላለች፣ ምጸልዩባት ሰዓት ልትሆን እሱም የሌለው ሰው አለ ባይዘወይ ማለት ነው ከ24 ሰዓት ውስጥ ይሄ እቺ ሰዓት ራሱ የሌላቸው ሰዎች አሉ ማለት ነው። ግን አብልጠን እግዚአብሔር እንድንጠጋ ጌታ ይፈልጋል ስለ ቃሉ እንምጣ። ጌታ ይመስገን። እንግዲህ ሩት መጽሐፍ ምዕራፍ አንድ ሁላችንም እንደምናውቀው ራሱ ሩት ማለት ታማኝ ጓደኛ ማለት ነው። የስሟ ትርጓሜ ሩት ታማኝ ጓደኛ ነው። እቺ ታማኝ የሆነች ብላቴና፣ እቺ ታማኝ የሆነች ወጣት፣ እቺ ታማኝ የሆነች ሴት አንድ ነገር አደረገች። ምንድን ነው ስትለኝ፣ አማቷን አብልጣ ተጠጋቻት። አብራት ኖራለች በከፍታ በዝቅታ በማግኘት በማጣት። በጣም እርግጠኛ ነኝ በመሀላቸው ብዙ ክፍተት ብዙ ነገር ሊኖር ይችላል። ምክንያቱም እነ ሩት አግብተው የሚኖሩ ሰዎች ነበሩ፣ ታውቃላችሁ። ግን አልወለዱም። ባለመውለዳቸው እንኳን ቻሌንጅ የሚያደርጓቸው ቤተሰቦች አሉ። የባል ቤተሰብ በጣም ቻሌንጅ ያደርጋል። የሚስት ቤተሰብ በጣም ቻሌንጅ ያደርጋል። በምን ባለመውለዳችሁ የተነሳ ጎረቤቶች ነቀፌታ የሚባል ነገር በሕይወታችሁ ላይ አለ። ይህ ሁሉ ነገር እያለ እነዚህ ሰዎች ቤት ሰላምና ደስታ እረፍት አለ ብዬ አላምንም። ከዛም አልፎ ተርፎ ልክ እነዚህን ሰዎች ካገቡ በኋላ እቺ ሴት ልጆቿን አታለች፣ ባሏን አታለች ማለት ነው። ብዙ ኪሳራ የደረሰባት እህታችን ኑሃሚን አንድ ነገር አገኘች ታማኝ ጓደኛ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር በዘመናችሁ ታማኝ ሰዎችን ይስጣችሁ፣ አሜን። በልተው ጠጥተው ከእናንተ ጋር ክፉንም ደጉንም አሳልፈው አብረዋችሁ የሚቀጥሉ ሰዎች እንጂ ኖ፣ በቃ ከዚህ በኋላ ከእሷ ጋማ እሷንማ እያሉ አሳቻ ሰዓት ጠብቀው ባዶ እጃችሁን ስትሆኑ፣ ብቸኛ ስትሆኑ፣ ሁሉም ሰዎች ሲርቋችሁ፣ ሁሉም ሰዎች ሲተዋችሁ፣ ምክንያቱም ኦርፋ ግን ይላል አማቷን ምናለቻት ሳመቻት። ሩት ግን ተጠጋቻት። መሳም ማለት ስንብት ነው፣ በቃ ቻው፣ ጨርሻለሁ ከአንቺ ጋር ማለት ነው። እና ሰዎች እንደዚህ ስመው ሲለዩችሁ ስመው ሲክዷችሁ እቺ ሩት ግን ምናለች ተጠጋቻት። ኖ በቃ እኔ ከአንቺ ጋር ነው መሆን የምፈልገው እኔ ከአንቺ ጋራ ነው መሄድ የምፈልገው። ጌታ ይባረክ፣ አሜን ስለዚህ ታማኝ ጓደኛ እንድንሆን መጀመሪያ ራሳችን። ምክንያቱም መጽሐፍ ቅዱስ እንዲህም እንዲህም ስለሆነ አመን በሁለት ወገን ከተሳለ ሰይፍ ይልቅ የሚበልጥ ነው ይለዋል። መጽሐፍ ቅዱስ ሲናገርና እንደዚህም እንደዚህም ነው ራሳችንንም ያገኘናል። ከዛ በኋላ ደግሞ የምናገኛቸውን ሰዎች፣ የምናውቃቸውን ሰዎች፣ አብረናቸውን የምንኖር ሰዎች፣ ወደፊት ደግሞ የምናገኛቸውን ሰዎች ይሆናል ማለት ነው እና ተመልከቱ ይቺ ሴት ሀሌሉያ አብዝታ ተጠጋቻት። ዛሬ መልእክት አለኝ። አብዝታችሁ እንድትጠጉት እግዚአብሔር ይፈልጋል። አብልጠሽ ልጠሽ ተጠጊው ከተጠጋሹ በላይ ተጠጊው። ካወቃችሁት በላይ እግዚአብሔርን ለማወቅ ጣሩ። እግዚአብሔርን ለመጠጋት፣ ከሱ ለመቅዳት፣ ከሱ ለመስማት። ሃሌሉያ! ምንኛ መታደል ነው ወዳጆች፣ ምንኛ ማረፍ ነው። ምንኛ እረፍት እንዳለው ልነግራችሁ አልችልም። ጠላት በብዙ መንገድ ሊያናውጠን ይችላል። ጠላት በብዙ መንገድ በህይወታችን ላይ ሊመጣ ይችላል። ዲያብሎስ ብዙ ሊፈታተነን ይችላል። ተግዳሮት ሊኖር ይችላል። ግን በእውነት አብልጣችሁ መጠጋትን የመሰለ ነገር የለም ማለት ነው። ሩት የከሰረች ሴት አይደለችም። መጨረሻውን ሄደን ስናይ ሩት ምዕራፍ አራት ክፍል ነው፣ ያለውና በጣም የሚጣፍጥ በጣም ደስ የሚል ሄዳችሁ እናንተ እንድታዩ ትጋብዛችኋለሁ። እሩት ሩት መጨረሻዋ የአማረ ሴት ናት። መጨረሻዋ የክርስቶስ ሀረግ ውስጥ የገባች ሴት ናት። ከቃርሚያ ህይወት ወደ ባለቤትነት የገባች ሴት ናት። ኢየሱስ ጌታ ነው። በቃ ለምን ስትሉኝ፣ ታማኝ ናት። እግዚአብሔር ታማኞችን ይወዳል። እቺ ሴት ታምናለች ማንን? የኑሐሚንን አምላክ ታምነዋለች። ማንን ነው እየታመንን ያለ ነው? ማንን ነው አብዝተን እየተጠጋን ያለ ነው? ዛሬ በጌታ በኢየሱስ ክርስቶስ ስም አብልጠን የምንጠጋው እግዚአብሔርንና መንፈስ ቅዱስን እንዲሆን ጻል ያለውን ጂሰስ ኔ ማመን ሀሌሉያ። ኢየሱስን አብልጠን እንጠጋው ወዳጆች። አለ የሚወሰድ ነገር አለ፣ የሚበላ ነገር አለ። ኢየሱስ ያድናል። ኦርፋ ግን ተለየቻት ይላል። ዛሬ በህይወታችን ላይ ብዙ እንድንለይ፣ ብዙ እንድንሸሽ፣ ብዙ እንድንባክን የሚያደርጉን ነገር ሞልተዋል። ልክ እንደ ኦርፋ ማለት ነው። በጣም የሚገርመውን ነገር ልንገራችሁ። ዮሐንስ ወንጌል ምዕራፍ ስድስት ላይ እንደዚህ የሚል ቃል አለ። ዮሐንስ ወንጌል ከማቴዎስ ወንጌል ምዕራፍ አስር ላይ ልምጣና ወደ ዮሐንስ ወንጌል ምዕራፍ ስድስት ላይ መጣለሁ። ማቴዎስ ወንጌል ምዕራፍ አስር ቁጥር ሰላሳ ሰባት ላይ እንደዚህ ይላል ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። ሉቃስ ላይም ተጽፏል ይሄ ቃል እና ያልተወ ያልጠላ፣ ያልሸሸ ይላል። እግዚአብሔር ቤተሰቦቻችንን እንድንወድ፣ እንድናከብር፣ እንድናግዛቸው፣ እንድናዝንላቸው፣ እንድንረዳቸው እንድንጸልልላቸው ይፈልጋል። ልጆችንም የሚሰጠን እግዚአብሔር ለልጆቻችን ሞር ልጆቻችን እንዳናስቆጣ ራሱ በአንድም በሌላም ይናገረናል ማለት ነው። ኦኬ፣ ግን እዚህ ክፍል ላይ በጣም አድምቶ የሚናገረው ኢየሱስ፣ ለሌላ ሰው ልባችሁን ለሌላ አትስጡ፣ አብልጣችሁ ለእኔ ስጡኝ። አብዝታችሁ አያቸው። ሩት አብልጣኔ የተጠጋቻት አብዝታኔ የተጠጋቻት ያቺ ስማ ስትሸሽ፣ ይችኛዋ ግን ስማ ኖ አልስምሽ ማለቻት። መሳ የመለያየት ጉዳይ ስለሆነ፣ መሳ የመለያየት ምልክት ስለሆነ ኦኬ ኢየሱስ ጌታ ነው። ስለዚህ ሁለት አይነት እንትን አለው የመሳም አንዱ የመለየት ነው፣ አንዱ ደግሞ በጣም በቆይታችሁ የምታገኙትን ሰው አቅፋችሁ ትስሙታላችሁ ማለት ነው። ይሄኛው አሳሳም ግን የመለየት ነበረ። ሩት ግን ተጠጋቻት ይላል ና ኢየሱስም እንደዚህ ነው፣ ብዙ ነገርን እንድንተው ብዙ ነገር በልባችን ውስጥ እንዳንሸከም። አይታችኋል አንዳንድ ሰው በልጄ እንድትመጣብኝ አልፈልግም፣ በሚስቴ፣ በጓደኛዬ፣ በምናምን ይላል እና ልክ ለዛ ካለን ፍቅር አብልጠን ነው ለእግዚአብሔር አብልጠን ለክርስቶስ። ምክንያቱም በትዳር ቻሌንጅ ይመጣል በህይወታችን ላይ ወዳጆች፣ ትዳራችሁ ላይ ቻሌንጅ የሚመጣው ከምን የተነሳ ነው ስትሉ ምናልባት አንዲት ሴት በትዳር ውስጥ እያለች ጌታ ኢየሱስ ክርስቶስን ካገኘች ቀድማ ጌታን ከተቀበለች ሕይወት ካገኘች በኋላ ቻሌንጅ ሊመጣባት ይችላል። ከኔ ወይ ባልሽ ወይ ትዳርሽን ወይ ደግሞ ጌታን ምረጭ ልትባል ትችላለች። ብዙ የተባለ አለ፣ ብዙ ማለት ነው። ግን ዊዝደም ይሰጣል እግዚአብሔር፣ ይህንን ትዳር እንዳይበተን፣ ይሄ ትዳር እንዳይጠፋ። ቤተሰብን የመበተን ዓላማ የለውም ዓላማ ያለው ሰይጣንና ሰይጣን ብቻ ነው። እግዚአብሔር ቤተሰብን የመገንባት፣ የማባዛት፣ የመባረክ ባህሪ ነው ያለው እግዚአብሔር። የፍቅር ባህሪ ነው፣ የጸብ ባህሪ የለውም እግዚአብሔር። ስለዚህ ግን ምንድን ነው ስትለኝ፣ በጣም የመጨረሻ ደረጃ ላይ ከደረሰ ሰው ሰው ሊመርጥ የሚገባውን ማወቅ አለበት ማለት ነው። ማን ነው የምትመርጩ? ማን ነው የምትመርጠው? እንዲህ አይነት አጣብቂኝ ውስጥ ብትገቡ ኦኬ። እንዲሁም ደግሞ ጊዜያችሁን ልክ ለልጆቻችን የምንሰጠውን ያህል ጊዜ ልክ ለእንቅልፋችን፣ ለምንበላው ምግብ፣ ለምንሰራው ስራችን፣ ለተለያየ ነገር የምንሰጣቸውን የምናደርጋቸውን ነገሮች በጠቅላላ እስቲ ካልኩሌት እናድርጋቸው። አብዝተን ሞር ጊዜያችንን እያጠፋንባቸው ያለውን ነገር እንመልከት። እስቲ ምን ላይ ነው በእውነት የእግዚአብሔር ቃል ላይ እንዲሆን እመክራቸዋለሁ፣ ጸሎት ላይ እንዲሆን አብዝተን መጠጋት ወደ ክርስቶስ እንዲሆን እመክራችኋለሁ። ይሄ ለኔም ነው፣ ለእናንተ ብቻ አይደለም ወዳጆቼ። እግዚአብሔር ይህንን መክሮኛል፣ ለእኔ በምክሩ ግሩም ነው። እግዚአብሔር አይሳሳትም። ክብር ለኢየሱስ ሲሆን አምን። ጠላት ብዙ ያወራቸዋል እንድትባክኑ። ይህንን ስሪ፣ ይህንን አውጪ፣ ይህንን አውርጂ፣ ይህንን አድርጌ፣ ሶሻል ሚዲያ አልገባሽም ዛሬ ዛሬ፣ ኮ እንትና አልደወልሽለትም፣ አልደወልሽላትም፣ ዛሬ ኮ ከነእንትና ጋር ኮሻ አልጠጣሽም፣ ዛሬ ኮ በቃ ብክን ብላችሁ ህይወታችሁ በድካም እንዲያልቅ ነው የሚፈልገው። እግዚአብሔር ደግሞ እንድንረጋጋ ነው የሚፈልገው። ኦኬ። ስለዚህ ኢየሱስ ምን አለ? የእኔ ደቀ መዝሙር ሊሆን ምን አይልም አይችልም አለ። የእኔ ተከታይ ሊሆን አይችልም፣ እኔ የማልበልጥበት ሰው በፍጹም ለእኔ ሊሆን አይችልም ብሎ ሲናገር እናያለን ማለት ነው። ስሙ ይባረክ። አሌሎያ! ክብር ለኢየሱስ ይሁን። ሌላው ሰዎች ሲሸሹ አይተን አንሽሽ። ኦኬ ከዚህ ከእውነተኛ ጌታ ከእውነተኛ አምላክ ከእውነተኛ እግዚአብሔር ጋር የተጣበቅነውን የገነባነውን የተመሰረተውን መሰረት አንናድ። ምክንያቱም ሰዎች የሆነ ጊዜ ላይ ደስ ብሏቸው በቃ ጌታ ወደድኩት እኮ ጌታን እኮ ተቀበል ጌታን እኮ አገኘው የሆነ መዝሙር የሆነ ነገር ያደርጋሉ። ከዛ በኋላ ልክ ቻሌንጅ ጠብጠብ ሲያደርጋቸው ረ ቢቀርብኝስ እንዴ ብለው ይመለሳሉ፣ ወደኋላ ይመለሳሉ። ቻሌንጅን መጋፈጥ አይፈልጉም። የህይወትን ቻሌንጅ ይጋፈጣሉ፣ የክርስትናውን ቻሌንጅ ግን መጋፈጥ አይፈልጉም። ክርስትና ዋጋ ያስከፍላል። አዎ፣ ለምን? እውነተኛ ስለሆነ ጄኒዮን ስለሆነ፣ ምክንያቱም ነፃ የሚያወጣ ስለሆነ አዳኝ ስለሆነ፣ ደግሞ ፍሬ አለው። እዚህ ምድር ላይ በመከራ የዘራችሁት ነገር፣ እውነቴን ነው የምነግራችሁ፣ ነገ ክርስቶስ ሲመጣ ሃሌሉያ ማራናታ። መንፈሱና ሙሽራይቱ ምን ይበል? ና ይበሉ፣ ማራናታ ይበሉ ይላል። ማራናታ፣ ይመጣል፣ ኢየሱስ ይመጣል፣ እናርፋለን። ከዚህ ሁሉ ድካም፣ ከዚህ ሁሉ መከራ፣ ከዚህ ሁሉ ጭንቀት፣ ከዚህ ሁሉ ጭቅጭቅ የምናርፍባቸው ጊዜያቶች ቅርብ ጊዜያቶች ነው። ለምን ኢየሱስ ይመጣል። ሃሌሉያ የጠበኩት ጌታ በድንገት ወደ እኔ ይመጣል። ወደ እናንተ ይመጣል። ጸንታችሁ የምትቆሙበትን ጸንታችሁ እሱን የምትጠብቁበትን በጌታ በኢየሱስ ክርስቶስ ስም ጸጋ ይጨምርላችሁ እንጂ ሰስ ነው ማመን። ጸጋ ይለቀቅላችሁ። ሃሌሉያ እንጂ ሰስ ማይቲ ነው። ቀደም እንዳልኳችሁ የዮሐንስ ወንጌል ስድስት ስልሳ ሰባት ስልሳ ስምንት ስልሳ ዘጠኝ ላለውን አነበዋለሁ ጌታ ይባረክ እንደዚህ ይላል ኢየሱስም ለአስራ ሁለቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን አንተ የዘላለም የህይወት ቃል አለ እኛስ አንተ ክርስቶስ የህያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት፣ ይላል። አያችሁ፣ የበሰለ ሰው መልስ በስሏል፣ አውቆታል። ምክንያቱም የቆየባቸው ጊዜያቶች ከሱ ጋር ማን እንደሆነ ትንቢቱን ክርስቶስ ከዘፍጥረት ራእይ ድረስ ምን እያለ እያጣቀሰ መጽሐፍትን በምሳሌ ይነግራቸው ነበረ ስላመጣጡ ይነግራቸው ነበረ። እነዚህ ደቀ መዛሙርቶች እንግዲህ ይህንን ክፍል ከመናገሩ በፊት ኢየሱስ የዮሐንስ ወንጌል ምዕራፍ ስድስት ን ሄዳችሁ ስታጠኑ ህዝቡ ሁሉ ምን በሉ ጠጡ፣ ምን ስጋይን ያልበላ ደሜን ያልጠጣ ሲል ጥለውት ሄዱ ይላል። ለዚህ ነው ያልኳችሁ የሆነ ሰው ቻሌንጅ ሲበዛበት የሆነ ነገር ሲመጣበት፣ አልገባቸውም። ስጋ ማለት ምንድን ነው ደም ማለት ምንድን ነው? እነሱ መንፈሳዊ ነገር ስለሌለ ውስጣቸው መንፈሳዊ ፍላጎትም ስለሌላቸው አልገባቸውም፣ አላወቁትም። ስለዚህ የሚያወራ ነው የመሰላቸው። እሱ ስለ ሞቱና ትንሳኤ ነው የሚያወራ። መስቀሉን ተሸክሞ እለት እለት ይከተለኝ ይላል። ስለ መስቀል ራሱ ያለን አስተሳሰብ በጣም ፈጽሞ ሌላ ነው። መስቀል መከራ ነው። ኦኬ መስቀሉን ክርስቶስ ብሏል። የእኛን መስቀል ተሸክሞልናል። በምድር ላይ ስንኖር ግን በጣም ጥቂት በጣም ትንሽዬ የምትሆን መስቀል አለች። እሷ ደግሞ መከራ ናት። እሷ ደግሞ ቻሌንጅ ናት። ይህ መስቀል እዚህ ጋር አንጠልጥለን የምንሄደው መስቀል አይደለም። የሆነ ቤታችን ላይ የምናንጠለጥለው፣ ቤተክርስቲያን ላይ የምናንጠለጥለው ነገር ስለሱ አይደለም። ክርስቶስ የሚናገረው ምሳሌ ነው እሱ እውነተኛው መስቀል ግን መከራ ነው። እውነተኛ መስቀል ቻሌንጅ ነው። እውነተኛ መስቀል ግን ከክርስቶስ ሊለያችሁ እግዚአብሔር ከሰጣችሁ ነገር ከተስፋችሁ ወደኋላ ኋላ ሊያፈገፍጋችሁ እብራዊያን ላይ ሲናገር እኛ ግን ይላል አምነው ከሚድኑት እንጂ ወደ ኋላ ከሚያፈገፍጉት ወደ ጥፋትም ከሚሄዱት ከነሱ ወገን አይደለንም። ከእንደነዚህ ወገን እንዳትሆኑ በጌታ በኢየሱስ ክርስቶስ ስም ጸልይላቸዋለሁ። እንጂ ጂሰስ ማየት ነው ማመን። በናዝሬቱ በኢየሱስ ክርስቶስ እስከ መጨረሻው ድረስ አንተ የህያው የእግዚአብሔር ልጅ ነህ። አግኝተ ነዋል። አላሉኩ ዮሐንስ ወንጌል ምዕራፍ አንድ ሌዳችት አግኝተነዋል። ማንን? ክርስቶስን፣ አዳኙን፣ ስንጠብቀው የነበረውን እሱ። ምን ብለነዋል አግኝተነዋል። ሀሌሉያ። ኢየሱስ ጌታ ነው። አሜን። ስለዚህ ያገኘው ሰው ጥሎ አይሄድም። ምክንያቱም የተፈለገ ነገር ነው የሚገኘው። የተፈለገ ነገር ነው በህይወታችሁ ላይ። ልክ ስታገኙት ደስ የሚላችሁ አግኝተነዋል አሉ። ዛሬ ያገኛችሁትን ነገር እንዳትጥሉ በኢየሱስም ጸልላችኋለሁ ጠላት እንዳያስጥላችሁ ቻሌንጅ እንዳያስጥላችሁ ሰዎች እንዳያስጥሏችሁ። አሜን። ኢየሱስ ጌታ ነው። ስለዚህ በርቱ፣ እግዚአብሔር ከእናንተ ጋር አለ። ዛሬ ትልቁ መልእክቴ ርዕሴ ምንድን ነው? አብዝታችሁ ተጠጉ። አብዝቶ የተጠጋ ሰው፣ አዎ ሊቃርም ይችላል። ሩት እንደሄደች የቦኤዝ እርሻ ውስጥ አልገባችም። ወዲያውኑ ባለቤትነትን አላገኘችም። ኢትሴ ፕሮሰስ፣ ፕሮሰስ ነበረው በህይወቷ ላይ፣ መሄድ ነበረባት ዝቅ ማለት ነበረባት። ለአማቷ ሰክሪፋይስ ማድረግ ነበረባት። መታጠብ ነበረባት። መቀባት ነበረባት። ኦ መንፈስ ቅዱስ ስም ይባረክ። ይህንን ፕሮሰስ አልፋ መልበስ ነበረባት። የዛን ጊዜ እግዚአብሔር በህይወቷ ላይ ምን አደረገ? ሙላትን አመጣ። ገባች፣ ወደ ሙላቱ ገባች፣ ወደ ረፍቱ ገባች። ግን የወሰነች ሴት ነበረች። መጀመሪያዋን ስታዩ ውሳኗ ምንድን ነው? አብዝቶ መጠጋትን ኢንካሬጅ አድርጋችኋለሁ። ለምትሰሙኝ ሰዎች በጠቅላላ አብዝታችሁ መጠጋት ይሆንላችሁ። ኢንጂሰስ ኔም፣ አሜን፣ አሌሉያ። ጌታ ኢየሱስ ሲባርካችሁ ቅዱሳን። በዚህ አጋጣሚ ለብዙዎች ሼር አድርጉ። ብዙዎች ይህንን ቃል መስማት ይፈልጋሉ፣ መጽናናት ይፈልጋሉ። እግዚአብሔር በዚህ ውስጥ ያወራቸዋል፣ በዚህ ውስጥ ያነሳቸዋል፣ በዚህ ውስጥ ይፈጉሳቸዋል፣ በዚህ ውስጥ ደግሞ እግዚአብሔር ነጻነት እንዲሰማቸው ያደርጋልና እግዚአብሔር በእውነት ህይወትም መንፈስም ያለበት ህያው የሆነ የእግዚአብሔር ቃል ስለሆነ በጣም ይጠቅማቸዋል። ስለዚህ ለብዙዎች ሼር እንድታደርጉ በዚህ አጋጣሚ አበረታታቸዋለሁ ሰብስክራይብ ያላደርጋችሁ ሰዎች ሰብስክራይብ አድርጉ እንዲሁም ደግሞ ቲክቶክ ላይ አለ ፕሮፋይል ውስጥ ስትገቡ ወይ በዚህ መላክ ትችላላችሁ ኢሜይል ያለ እንዲሁም ደግሞ ዘራችሁን እንድትዘሩ በዚህ አጋጣሚ ኢንካሬጅ አድርጋችኋለሁ ማለት ነው እየተጠቀምን ነው ተባረኪ ብላችሁ ዘር ስትዘሩ እናንተ ብዙ ስፖንሰር ትሆናላችሁ ማለት ነውና ጌታ ሲባርካችሁ ወንጌልን አብራችሁኝ ስለምትሰሩ በሰብስክራይብ ሼር በማድረግ ላይክ በማድረግ እንዲሁም ዘር በመዝራት ባላችሁ ሁሉ ኮንታክት በማድረግ ኮሜንት በመጻፍ ይህንን ስለምታደርጉ ጌታን ስለእናንተ እጅግ አድርጌ አመሰግናለሁ። ይሄ ቪዲዮ እንዲቀጥል፣ ይሄ ትምህርት እንዲቀጥል፣ ይሄ ምክር እንዲቀጥል ከምታደርጉ ሰዎች እናንተ አንዶቹ ናችሁና ይህን ስለምታደርጉ ጌታን ስለእናንተ አመሰግናለሁ። ጋድ ብለስ ሲዩ። ሻሎም